ወፈኖኑ ይስብኩ ይሰብኩ ዘንድ ላካቸው። ቀጥታ በእግዚአብሔር ቃል የተጠቀሰው የግዕዙ ሐሳብ ሐሳብ ይህንኑ የሚገልጥ ነው። ይሰብኩ ዘንድ ላካቸው በአማርኛው መጽሐፍ ቅዱስ በማርቆስ ወንጌል ምዕራፍ 16 ቁጥር 8 ላይ የተጻፈው በእጃቸው ላከው ይላል። ይሄ ትልቅ አደራን የመሸከማችንን ምስጢር የሚያሳይ ነው። በእጃቸው ላከው ይህን እንድገሙት፣ በእጃቸው ላከው። ይህ ጊዜ ይሄንን ተልእኮ የሚሰጣቸው ጊዜ ከትንሣኤው በኋላ የተከናወነ ሁኔታን ያስረዳል። በአይምሯቸው ልማድ ሆኖ እንደተሳለው ከመቃብሩ ለመቃብሩ ሽቱ ለመግዛት በተጠመዱ ሴቶች ታሪክ ይጀምራል። ትናንትና በክርስቶስ ትንሣኤ ማግስት ሐዋርያት አዲስ ነገር ለመሥራት የተጠሩ ናቸው። ሴቶቹ በገንዘባቸው ይረዱ የነበሩ ናቸው። ክርስቶስ እንደሚነሳ ተምረዋል። ግን ማስተዋል አላገኝም አቅቷቸው። የእግዚአብሔር ቃል የሚነግረን ይህን ነው። ይህ ተግባር የትንሣኤውን የምስራች ደስታ ከማጣጣም ይልቅ መቃብርን የሚያጸና ተግባር ለመስራት ሽቱ ለመግዛት ነው። ሰው እንዴት መቃብር ያጸነ፣ እንዴት በነበረው እንደገና እንዲቀጥል ያደርገ። ቁጥር ዘጠኝ ላይ ከሙታን ይነሳ ዘንድ እንዲገባው የሚለውን የመጽሐፉን ቃል ገና አላወቁም ነበር። ገና አላወቁም ነበር። ነግሯቸዋል። መነሳት እንዲገባው የሚለውን ሰምተዋል፣ ግን አላወቁም ነበር። እነዚህ ሴቶች በማርቆስ 16 ቁጥር 1 ላይ እንደተጠቀሰው ሰንበት ካለፈ በኋላ ወደ መቃብር የሄዱት መግደላዊት ማርያም፣ የያዕቆብ እናት ማርያም እና ሰሎሜ የሚባሉ ናቸው። እነዚህ በማርቆስ 15 ቁጥር 40 ላይ በጣም በሩቅ ሆነው ይከተሉት የነበሩ እንደሆነ ይነግረናል። ሴቶችም ደግሞ በሩቅ ሆነው የሚመለከቱ ነበር። ከነርሱ በገሊላ ሳለ ይከተሉት እና ያገለግሉት የነበሩት መግደላዊት ማርያም፣ የታናሹ ያዕቆብ የዮሳም እናት ማርያም፣ ሰሎሜም ነበሩ ይልናል ይልና ከእርሱም ጋር ወደ ኢየሩሳሌም የመጡ የወጡ ሌሎች ብዙዎች በማቴዎስ ወንጌል ምዕራፍ 28 ቁጥር 1 ላይ መቃብሩን ሊያዩ መጡ ይላል። መቃብሩን ሊያዩ እና ይሄ መቃብርን የማየት ጉዳይ ውስጣቸው ያለ አንድ ጭንቀት አለ። ጭንቀታቸው ደግሞ ሽቱ ለመቀባትና ድንጋዩን ማን ያንከባልላል የሚል ስጋት ውስጣቸው አለ። አቅማቸውን ያውቁታል። ከአቅማቸው በላይ የሆነ ስራ ማን ነው የሚያግዘን፣ ማን ነው የሚሰራው ብለው ያስባል? ዛሬ በወራቤ ደብረ ኃይል ከአቅማችን በላይ የሆነ ነገር ማለ አካባቢው ላይ ካሉ ሰዎች አቅም በላይ ግን፣ ማነው የሰራው? መድኃኔዓለም ማነው የሰራው? በዓለም የተበተኑ ኦርቶዶክሳውያን ማነው የሰራው? ሀሳባችን ሽቶ መቀባት ነው፣ ግን ድንጋዩን ማን ያንከባልላል? ድንጋዩን የሚያንከባልል ጌታ መላእክቱን የሚል ጌታ ቀን እየታየ ማታ የተሰራ ይመስል ከፍ እያለ የሚሄደውን ህንፃ የሚሰራ ጌታ ደግሞ በመልአኩ በቅዱስ ሩፋኤል አማላጅነት የሚሰራ አምላክ እያለ የእኛ መጨነቅ ምንድን ነው? አያችሁ? ዛሬ የደረስንበትን እና ከጭንቀታቸው የሚገላገላቸውን ነገር እንዲያበስራቸው እግዚአብሔር መልአኩን ነው ይላሉ። በመቃብሩ አጠገብ ቁጭ ብሎ ብርሃናዊ የሆነ ነጭ ልብስ ለብሰው ሁለት መላእክት ታዩቸው። ከሚጨነቁበት የሚያሳርፍ መልእክት ይዘው መላእክቱ ድንጋዩ ስለድንጋይ ሲያስቡ አታስቡ አሏቸው። በማርቆስ ወንጌል ምዕራፍ 16 ቁጥር 6 ላይ እርሱ ግን መልአኩ አትደንግጡ፣ የተሰቀለውን የናዝሬቱን ኢየሱስን ትፈልጋላችሁ ተነስቷል፣ በዚህ የለም እና እርሱን ያኖርበት ስፍራ። ሽቶ ከሰረ ሽቶ ኪሳራ፣ አስከሬን ለመቀባት የገዙት ሽቶ ኪሳራ። ምክንያቱም እሱ የትንሣኤ ጌታ ነው። ዘላለም በመቃብር አይቀመጥ ማደሪያው መቃብር አይደለም። ማደሪያው ከሙታን መካከል አይደለም። በሕያዋን ልብ የሚያደር ነው። በሕያዋን አእምሮ የሚያደር ነው። ሕያው በሆነ ማንነት የሚያደር ነው። ደንግጠው ስለነበረ አትደንግጡ አላቸው። ምክንያቱም ዮሐንስም ይሄንን ልማት ነግሮናል። በዮሐንስ ራእይ ምዕራፍ 1 ቁጥር 17 ላይ ባየሁት ጊዜ እንደ ሞተ ሰው ሆኜ ከእግሩ በታች ወደቅኩ ይላል። በመላኩ ፊት እንኳን መላእክትን የከበሩ አባቶችን ስናይ ከእግራቸው በታች ዝቅ ብለን የክብር የክብር ስጡ፣ ሰላምታ እንሰጣለን። ይሄ በፍጹም ያምልኮ አይደለም። ግን ደግሞ መልአኩን ተመልክቼ ወደቅኩ አለ ዮሐንስ። መላእክት ይሄንን የምሥራች ነገሯቸው አስደንግጦ። ይሄን ከመላእክት ሶስተኛው ነገር እነዚያ በጭንቀት ነው የመጡት ሴቶቹ። የትንሣኤውን የምሥራች ከማጣጣም ይልቅ መቃብሩን የሚያጸና መቃብሩን የሚያስቀጥል ጉዳይ እያሰቡ ነው የመጡት። በሁለተኛ የድንጋዩ መንከባለል አንድ ጭንቀት ሆኖባቸዋል። ደግሞ ጭንቀትን የሚጋለግል የመላእክትን ራዕይ ተቀበሉ። መላእክት ቀድመው የሰሙትን በትንሣኤ ያረጋገጡትን ያንን ተልዕኮ ለሰዎች አሰሟቸው። ዛሬ የቅዱስ ሩፋኤል አማላጅነት ቀድሞ በክርስቶስ ትንሣኤ የሆነውን በረከት እኛ ደግሞ እንድናየው እንድናጣጥመው የሚያስገባል። ስለዚህ መላእክቱ ምን አሉ? በትንሳኤ ያረጋገጡትን ያረጋገጡት፣ ሄዳችሁ ነገሯቸው ለወንድሞች። እናንተ እዚህ አትጨነቁ። መቃብሩ አካባቢ አይደለም መገኘት ያለባችሁ። እሱ በሌለበት አትገኙ። ወንድሞችም ወንድሞች መተን ትንሳኤ፣ የመስቀሉን ክብር መስማት ለሚሰሙ ሄዱና ነገሯቸው። በቤተ ክርስቲያን ዛሬ የሚደረገውን ታላቅ ጸጋ፣ ታላቅ በረከት እግዚአብሔር በመልአኩ አማላጅነት በእናንተ እየሰራ ያለውን ሌሎች እንዲሰሙ ነገሯቸው። ያንን የምሥራች ንገሯቸው። ይህንን ከነገሯቸው በኋላ ሴቶቹ እየተሽከራደሙ ሄዱ እና በብዙ ስለጠነከሩ፣ ብዙ መከራ ስለወረደባቸው፣ በመከራው ደግሞ ጫዮች ስለሆኑ እነዚህ ሴቶች አንዴ ስለ ድንጋዩ፣ አንዴ ስለ ትንሣኤው፣ አንዴ ስለ ሕማማቱ ሲያስቡ የቆዩ ስለነበረ በዚህ የጠነከሩ እነዚህ ሴቶች ወደ ወንድሞች ሄዱና ነገሯቸው። መንቀጥቀጥ መደንገጥ ይዟቸው ነበርና መጥተው ከመቃብሩ ሸፉ ወጥተው ይፈሩ ነበርና ለማንም አንዳች አልነገሩ። በእጃችን የተሰጠንን መስቀሉን ከፍ እያደረግን ከፀሐይ መውጫ እስከ መግቢያው ድረስ እንጮሃለን፣ እንዘምራለን፣ ያንን እናውጃለን። አምላከ ቅዱስ አለ ሁላችን ያድለን።